አሰላሙ አለይኩም ወረህማቱላ ባረካቱ፣ ውድ ሳናሊ ቤተሰቦች ሰላም ሰላም ብያለሁ ብያለው። እንዴት ናችሁ? ሰላም ናችሁ ወይ? እኔ ደህና ነኝ አልሐምዱሊላ። ዛሬ ሲኤን እየጠለብኩኝ እያለ መጀመሪያ የጠለብኩትን ሳልቀርጽላችሁ እንትን አለብኝ ማለት ነው እና ህንኛውንም እየሞከርኩት እያለ ይሰጠኛል ብዬ አላሰብኩም ነበር በእርግጥ ላኪን ሌላ እንትን ብያለሁኝ ሌላ ጠልቤ ማለት ነው ሁለተኛ ይሰጠኛል ብዬ አላሰብኩትም እና ኮዱን አስገብቼ ከጠለብኩት ከነካሁት በኋላ እንደዚህ ፍሪ ያመጣልኝ ማለት ነው ኮዱን አስቀምጥላችኋለሁኝ ኮዱን እያስገባችሁ ጥለቡ ማለት ነው ሀባይቤ ወይም ደግሞ ከመጀመሪያ ከመጀመሪያ ጀመሬ አሳያችኋለሁ ምንም ነገር የለውም። ሰርች ባሩ ላይ ኮዳ ኮድ የሚጻፋለ ኮዱን አስገብቼ ቀጥታ ሰርች ስለው ማለት ነው ወደዚህ ወደ ፍሬው ነው ያስገባኝ ማለት ነው። ብዙ ጊዜ በእርግጥ ጠልብ ያለው ግን መጀመሪያ ስለጠለቅኩበት ሁለተኛ ይሰጠኛል ብዬ አላሰብኩም። ለዛ ከመጀመሪያው አልቀረጽኩላችሁም ማለት ነው። ሀባይ ቤ እንደምታዩት እቃዎቹ መሻላ ናቸው። ሰራሀ በፊትም እንደዚህ ጠልብ ያለሁም እቃዎቹ ኖርማሊ ናቸው፣ እንደዛው በብር እንደምንገዛው አይነት ናቸው ማለት ነው። ምንም አይነት መጥፎ ነገር የለባቸውም። እድላችሁን ሞክሩ ማለት ነው። አባይ ቤስኪ አብረን እንምረጥ። ምን እንደምንመረጥ ራሱ አላቅም፣ ብቻ ማሻላ ብዙ ምርጥ ምርጥ እቃዎች አላቸው። ወላሂ ሞክሩ። አብዛኞቻችሁ ፍሪ ሲባል የእውነት የሚሰጥ አይመስለንም ና ላኪን ግን አንዳንድ ጊዜ ኢድን አስመልክቶ ወይም ደግሞ ሳውዲ አረቢያ ያላቸው ወጠኔ የሚባላል ና የውም ወጠኔ ሲባል የሆነ ዲስካውንት እንደሚደረገው ሁሉ ፍሪ እንትን ጊፍት የሚሰጧሉ ማለት ነው። ሀዲያ የሚሰጧሉ እና ሽኤን ላይ ደግሞ አብዛሀኛው ብዙ ጊዜ እንደዚህ ሀዲያ ያስቀምጣሉ ፍሬ ማለት ነው። ለምሳሌ አንድ በብር ትገዙና አራት በነፃ ይሰጥ ነበር፣ በፊት እኔ በራሴ ጠለቤ ያውቃለሁ። በእንደዚህ መንገድ ማለት ነው፣ አራት በነፃ አንድ በብር ያስቀምጥላችኋል። ያአሁኑ ግን እዚህ ጋ አስር ነው የሚለው እስኪ ሁላችንም። ማሻላ ነው እቃው ግን ንጥለብና ማለት ነው። ሁላችሁም ትሞክሩታላችሁ። ኮዱን አስቀምጥላችኋለሁ ሁላችሁም ትሞክሩታላችሁ ማለት ነው አካውንት መቀየር የማትችሉ ካላችሁ አካውንት አቀያየር ቪዲዮ ሰራላችኋለሁ ኮሜንት ላይ ስነግሩኝ ያላችሁ ማለት ነው ሁላችንም ልንጠቀም ይገባል ማለት ነው ሁላችንም ኤድ ላይ ፍሪ ልብስ ለብሰን መዋል አለብን ማለት ነው እንዴ የመዳምን ዩኒፎርም ከምንለብስ ፍሪ ለብሰን መዋል አለብን ማለት ነው ውዶችዬ ግን በእውነት እቃው ማሻላ ነው ኢንሻላህ ተባረከ ደግሞ በጣም አሪፍ አሪፍ እቃ አላቸው። እንግዲህ እስኪ እንደምታወጥ እኔ ጫማ ጠለብኩት ፍሬ ያደረገው ማለት ነው ፍሬ ያደረገው የአንድ ፍሬ እንግዲህ ደግሞ ጃኬት ስድስት ጃኬት ነው መሰለኝ ብስምላህ ለበረከት ሚዲየም ለላርች ም ግን ዝም ብዬ ነው ቪዲዮ እንዳይረዝም፣ ዝም ብዬ ነው ማለት የያዝኩት ማለት ነው። እና የከረባ እቃዎች በነገራችን ላይ የከረባ እቃዎች ማሻላ ናቸው ላይ ማለት ነው። በእርግጥ ብዙ ጊዜ ያው በጠለባት የሚመጣ ነገር የሚያስጠላ ነገር ነው ምናምን፣ ያን ያክል ሀይለኛ አይሆንም ኦሪጂናል አይሆንም ምናምን እንላለን። ግን ሼን ቲሞ ነው በጣም የሚያስጠላ እቃ የሚያመጣው፣ እንጂ ቲሞ ላይ ምንም ነገር ባትገዙ እኔ እንመክራችኋለሁ ማለት ነው። ምክንያቱም ቲሞ ላይ ምንም ማስተማማኝ ነገር የለም አደለም፣ ከረባ ምናምን፣ እንደዚህ ኤሌክትሪክ ነገሮች ቀርቶ ኒንጃ ምንም በቃ ምንም ባትገዙ ቲሞ ላይ በጣም ጥሩ አይደለም። እንደ ፎቶ አይደለም ይመጣላችሁ ማለት ነው ውዶች። ስለዚህ ሽኤን ይሻላል ከቲሞ። እስኪ አንድ ላይ ያማርጡ እንዲ እንዴት ነው ደግሞ የሚያስጠላው ነገር፣ እንደዚህ ፎቶ አያስመርጣችሁም። የሚገርመው በአንድ አቅጣጫ ያስቀምጥላችኋል። በጣም የሚያናደው አያስመርጥም። ከለር ከለር አያስመርጥም እንትን ብቻ ነው። እስካሁን ስንት ጣለብን? አራት አይደለም፣ አራት እስኪ እንግዲህ አራት ጠልበናል። እንደዚህ ታደርጉና በቃ እንትን ምንድን ነው እንደዚህ ያደርጋችሁ። አዎ ይሄ አመጣ እንደዚህ በቃ እሱ እንደዚህ እንትን የሚል ይችላል። እፈልጋለሁ ማለት ነው፣ ግን እንትን ነው የሚያመጡት። ሾርት ነው እዚህ ላይ የሚያመጡት። እሱ እንትን ነው፣ ሙሉ የለም። ሙሉ እፈልጋለሁ እና ሙሉ ግን የለም። ምን ማን ሄር ሆነ ማን ሄር እንግዛ እንዴ ይቅርእ ሁላችሁም ሞክሩት ሀባይቤ፣ ምክንያቱም ለማንኛቸው እንደሚያጋጥም አይታወቅም። እኔ ራሱ ይሰጠኛል ብዬ አላሰብኩትም ሲጀመር ማለት ነው እና ሞክሩት ምንም እንትን የሚል ነገር ስለሌለው ምንም አይነት የሚወስድ ነገር ስለሌለው ኮዱን ወይም ደግሞ መጨረሻ ላይ እንዴት ኮድ እንደሚገባ አሳያችኋለሁ። ወይም ምክንያቱም እስኪ አሁን ለጥለብና እና ማለቴ ነው ልጨርስና ጠለ የኔን ጠለባቴን ኮዱን እንዴት እንደምናስገባ አሳያለሁ መጨረሻ ላይ ሀባይቤ። የማያክ ሰው ስላለ አሳያችኋለሁ። አካውንት መቀየርም የማትችሉ ልጆች ኮሜንት ላይ አስቀምጡልኝ፣ በድጋሚ እመልሳለሁኝ ብያለሁ ማለት ነው። ወይኔ ግን አይነዋዥ ይሆናል አንዳንድ ጊዜ ማለት ነው። እንደዚ አይነት አይፎን ያለ አደለ እና እሱ ከቨር ነው። ላኪን ዠዋል እንዳይመስላችሁ ዠዋል አይደለም። ጓደኛ እንደዚህ ጀዋል መስሏት ከበሩን አስመጥታ እንደዚሁ ሰማ ገዝታ ማለት ነው። ሰማ የኤርፎን ሰማ ገዝታ የኤርፎን ሰማ ቤት የብሉቶስ ሰማ ኤርፎን ገዝታ እሱ ልብሱን ነው እዚህ ጋር ያስቀመጡት ማለት ነው። ከዛ እሷ ደግሞ ኤርፎኑ መስሏት ገዝታ ሲመጣ ቀፎ ልብስ ነው የመጣላት። ና እንደዛ እንዳትሆኑ ብዬ ነው። ውዱትዬ ድከር ድረስ ዘመን በቃ በልብ ለብቻ ልምረጥ እና ይሻለም። ግን አያችሁ፣ እቃዎቹ በጣም እውነት፣ በጣም ነው የሚያማምሩት። ማሻላ በጣም ስትር ያለ ልብስ አላቸው፣ ፉስታኖች አላቸው። ማሻላ ዩ፣ እንደምታወት ይሄንን አሁን ለምሳሌ በጣም ነው የሚያምረው። ከጃኬት ጋር ወይም ደግሞ የሆነ ብሎ የሚያምር ነው። እስኪ ከለር ከለርም አለው ዋው፣ ማሻአላ ከለር ራሱ አለው የትኛው ያምራን? ይሄ ያምራል መሰለኝ። አው ስሞል ነው እንጂ አምር ነበር። ይሄ እንትን ሳይዝ የለውም። ይሄ ነው ሙሉ ሳይዝ እንትን ዋን ፕላስ ዋን እዚህ ጋር ዋን አንድ ወስዳችሁ አንድ ፍሬ ይሰጣል ማለት ነው። ውይ ሲያምር ማሻላህ ስንት ነው የጠለብነው? ስድስት፣ ገና ስድስት ላይ ነን። ውይ ገና ነን።

በተሳቸው ጸድ ናቸው ካዶች። የቀረውን እኔ ልሙላውና ማለት ነው። ሪከርድ እንዳይረዝምብኝ መጨረሻ ላይ ኮዱ እንደት እንደምናስገባ ሰርች ባሩ ላይ ያሳያቸዋለሁኝ። ደቂቃ አለቀ እያለኝ ነው። ቶሎ ልጨርስና ባይቢ። ግን እንደዚህ ደቂቃ ሲያልቅባችሁ ያለቀ ምስላችሁ የማትፈልጉትን እቃዎች እንዳጠልቡ እንትን ታይም ጨምሮ ይሰጣል አስር ደቂቃ ጨምሮ ስለሚሰጥ ደቂቃ ያልቅብና ብላችሁ ተጣርፋችሁ የማትፈልጉትን ነገር እንዳትጠልቡ ማለት ነው። ተረጋግታችሁ በዚህ መልኩ ፈልጋችሁ የምትፈልጉትን አይነት ከጠለባችሁ ወይም ደግሞ የማትፈልጉት ነገር እዚጋ ከነካችሁት በኋላ ማጥፋት ከፈለጋችሁ ለምሳሌ አሁን ይህን ማጥፋት ከፈለግኩ የትን ኤክስዋን እነካታለሁ ማለት ነው። ኤክስዋን እነካቸው ያጠፋታለሁ እና የማትፈልጉትን ነገር እንትን እንዳትሉ ያለ ፍላጎታችሁ እንዳይሄድባችሁ ከፈለጋችሁ፣ ሶስት ይቀረኛል ሶስት ሁሉምላው ና መለሳለውኝ አጓይቢ እዚህ ጋር አስር ሞልቻለሁ ማለት ነው። ከሞላችሁ በኋላ እዚህ ጋር ነው የምትነኩት። እዚ ጋ ቢጫ ሆነ ያከበብኩበት እንትነኩት አላችሁ። ከዛም በኋላ ቀጥታ ሸበካ የለኝ የሚያናክል ኦኬ ዘጠኝ ነው፣ አንድ ይቀረኛል ገና። ወይኔ ችኮላ፣ አንድ ይቀረኛል፣ አንድ ይቀረኛል። እዛ አስር ልሙላው እና ያ አስር ከሞላው በኋላ በዚህ መልኩ ነው ያመጣልኝ ውዶች። ይ ው እየጠለቁት አንድ ሺህ ስምንት መቶ ምናምን ነው የመጣው አሁን አድረስ ካልሞላችሁ እዚህ ላይ አድረሳችሁን ትሞላላችሁ ማለት ነው፣ የኔ ውዶች እዚህ ጋር አድረስ ትሞላላችሁ። ከዛ በኋላ ከሞላችሁ በኋላ መጀመሪያ እዚህ ጋር ትነኩታላችሁ። እዚ ከታች አለሆን ማለት ነው። እኔ ገና አድረስ ስላልሞላ ግዴታ መሙላት አለብኝ፣ እንደምታውቅ ይሄ ይሄንን ይው፣ አብሬያችሁ ነው የጠለብኩት። ይሄ ፍሪ ነው የሚለው ማለት ነው። ሁሉም ፍሪ ፍሪ ፍሪ ነው የሚለው ስለዚህ ኮዱን ደግሞ ከላይ አስቀምጥላችኋለሁ። እዚህ ላይ እንደምታዩት ዜሮ ብር ነው የሚለው ማለት ነው። አድረስ ግዴታ መሙላት አለባችሁ። ቦታችሁን እንዳትሳሳቱ፣ በስነ ስርአት ከሞላችሁ ይመጣላችኋል ማለት ነው። ኮዱን እንትን እልላችኋለሁኝ። እዚህ ጋር ቪዲዮ ሪከርድ እንዳይበዛብኝ፣ ኮዱን አስቀምጥላችኋለሁ። ኮዱን እንትን እያላችሁ ኮዱን እያስገባችሁ ቆይ። ኮድ እንዴት እንደምናስገባ ቪዲዮ ቆይ እስኪ ስራ አላችሁ ማለት ነው። እዚህ ጋር ወደቼ አድረሴ ሞልቼ ጨርሻለሁ ማለት ነው። በዚህ መልኩ መጣልኝ። ያልቀረጽኩት አድረሱን እንትን እንዳይታይብኝ ፈልጌ ነው ማለት ነው። በዚህ መልኩ ይመጣላቸዋል።